ጥያቄው ማ ከእህታችን ጋር ስትከራከሩበት የነበረ ማለት ነው። ዲሳው የነበረው አብርሃም ይስሐቅን ሳይሆን እስማኤልን ነው እያልክ ነበረ። መጽሐፍ ቅዱስ ግን አንድ አላልኩም። ምን አው እንደሱ ሳይሆን፣ እሺ ይቅርታ፣ ምን አልባተን ይሁን ችግሩ። እሺ አንድ ልጅም ነበር፣ ለአብርሃም የመጀመሪያ ልጅም አመጣው። እሺ ላነብልህ እዚህ ጋር ላንብልህ እንድትየው ክብረ ከመለሽ በኋላ ማከሌ ነው። በእኛ አንድ ችግር የለው። አንድ ልጅ ስለው ጊዜ ለአብርሃም አንድያ ልጁ በክብር የወለደው አንድያ ልጁ በክብር የወለደው ከሚስቱ ይስሐቅን በጣም የሚወደው በሚወደው ልጁ ነው። ፈጣሪም የመጣበት የፈተነው በሚወደው ልጅ ልጅ ነው አይደለ? እስማኤል ካጋር መጀመሪያ የወለደው ልጅ ነው። ነገር ግን በሚወደው ልጅ በአንድያ ልጁ ነው የፈተነው። ስለዚህ እስማኤል ልጁ ነው አይደለም እኔ መጽሐፍ ቅዱስን ባነብልህ ደስ ይለኝ ነበረ። ግን አንተ አሁን መጽሐፍ ቅዱስን ለምን እንደሆነ እየመታህብን አይደለም። ከኔ ያጠብቅ ከኔ የማውቀው ነው። ግን ስለ መጽሐፍ ቅዱስ ነው። አሁን አንተ መረጃ መጽሐፍ ቅዱስ ነው፣ በፈጣሪ ነው። በቤት ጥያቄ ስትጠይቅ ትመልሽ ና፣ ማስረጃ ያውና መጽሐፍ ቅዱስ ነው የሚባለሽ። አንቺ ግን እኔ ያልመለሰ መጽሐፍና ብያልሽ ነው መጽሐፍን ያውቀዋለን ስራ እየጠየቁ ያለሁት አሁን፣ አንድ ልጅ ራንድ እያደግ ነፍ ሲለው ጊዜ ለአብርሃም አንድያ ልጁ ብቸኛ ልጁ ማን ነበር? የመጀመሪያ ልጅ? አዎ፣ መጀመሪያ እንትን እስማኤልን ነበር የወለደ። ምክንያቱም ሳራ መካን ስለነበረች ማለት ነው። ስለዚህ ለአብርሃም አንድያ ልጁ፣ የመጀመሪያ ልጅ እሱ ነው። ስለዚህ እርሱ ነበር። ይሄን መልስ ልታደርገው አይገባም እንዴት አንቺ ራስህ ተመለሽ፣ እንኳ አንድ ልጅ ነው አንድ ያለው እግዚአብሔር ከሆነ አንድ ልጅ ማን ነው ብዬ ስጠይቅሽ፣ አንድ ያለጁ እስማኤል ነው ካልሽ፣ ስለዚህ እስማኤል ነበር እርድ መቅረቢያ። እሺ፣ አሁን እኮ ችግሩ እዚህ ጋር ከመጽሐፉ፣ ግን ከመጽሐፉ ጋር እኮ እያወጣኸኝ። ምን አለበት በባን መጽሐፍ? ምን አለበት በዚህ መረጃ? ይሄ ነው ይሄ። ካለ መጽሐፍ ቅዱስ ማንበብ ማለት ሰነድ አልባ ነኝ፣ ካለ መጽሐፍ ቅዱስ መጽሐፉ ላይ የመጽሐፉ ባለቤቶች የጻፉት ማን ናቸው? መጀመሪያ አውቂያቸዋለች። አዎ በእግዚአብሔር የተመረጡ ቅዱሳን ናቸው። በእግዚአብሔር የተመረጡት ሐዋርያቶች ብሉይ ኪዳን ለምሳሌ ዮሐንስ ጽፏል። ብዙ አይደለም

ሌላ ቦታ ዳምን ወንድምሽ በቃ ማለት ሰዓት መግድ የለም። አሁን እኔ የጠየኩህ አንድ ያየ ልንገባበት የመጣሁበት ጥያቄ አንድ ነው። አንተ ሌላ ቦታ ትወስደኛለህ? ለምን ይሄ ማለት ነገሮችን ለማፋለስ መጀመሪያ የወለደውማ እስማኤልን ነው ብያለሁ። ከአጋር አላልኩም እኔ እኮ እኮ ነገር ግን ለእግዚአብሔር አምላክ ደግሞ አንደኛ ልጅን ያለው አንደኛውን ልጅ አንደኛውን መጀመሪያ ወለድ አላለውም። እዚህ ጋር ደግሞ ና አሁን እዚህ ጋር ለመከራከር ከፈልግ በክርክርም ልትላለሁ። መጀመሪያ ወለድከው ጊዜ ላለው አንደኛ ልጅ ግን ነት አንደኛ፣ ለምሳሌ ሁለት ሶስት ሆነው እንደሆነ አንደኛውን ሁለተኛውም ሆነ ሶስተኛውም ሆነ አይ ብቻ አንደኛው አንደኛው ማለት ነው። እና አንደዛ አይነት ፕሮግራም ያደርጋል። አንድ ልጅህን እረድ ሲል ጊዜ ሰውዬው መቼም ሁለት ልጅ እያለ አንድ ልጅህን እረድ አይለውም፣ ሁለተኛውን ልጅህን እረድ ነው አለ። ይስሃቅ ቢሆን ኑሮ በቃ አንድ ልጅህን እሱን፣ አንድ ልጅህን እረድ፣ አንድ ልጅህን እረድ በቃ ሲለው ጊዜ ያን አንድ ልጅ ነው። መጽሐፍ እኮ ይሳቅላል። እሺ፣ እኔን ተወኝ። መጽሐፍ እኮ ይናገራል። እሺ፣ መጽሐፍ እኮ ይሳቅላል ስለሆንነው ይስሐቅ ብለው ለራሳቸው እንዲመች አድርገው ትእዛዝ የምንመለከተው ከአራት መቶ ሺህ አመት በላይ ያስቆጠረ መጽሐፍ ነው። ነው የቱጋ ነው ከራ ሸባም እግዚአብሔር የሰጠው ትእዛዝ ምንድነው የሚለውን አስተውልኝ። እግዚአብሔር የሰጠው ትእዛዝ ምንድነው? ለአብርሃም አንድ ልጅህን ተረድ የሚለው ነው። አሁን ቀጥታ መጽሐፉ ላይ ስንል ጊዜ ደግሞ አንድ ልጅ ማን ነው? ለአብርሃም የአንድ ልጅ ብቸኛ ልጅ ማን ነበር? ኢስማኤል ነበር። ምክንያቱም አብርሃም ኢስማኤልን የወለደው በስንት አመቱ ነው? ታውቂዋለሽ ታውቂዋለሽ? መቤት አቤት ኢስማኤልን የወለደው በስንት አመቱ ነው?

መጽሐፍ ቅዱስ ስልክ ላይ እንዳትገባ። እኔ መጽሐፍ ቅዱስን ነው የይዤው። ስልክ ላይ እንዳትገባ ችግር

እዚህ ጋር ሰማችሁ። ፍቶች ከታች ያላችሁ እኔ ለአነብ መጽሐፍ ቅዱስ ለአነብ መጣ አንዳችሁም ነገር አልፈቀደልኝም። የምሬ ነው። ከራሴ ብቻ ነው የፈለገ ምን ያል ስነ ስርዓት ፍጥረት ምዕራፍ አስራ ስድስት ቁጥር አስራ ስድስት አጋር እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የሰማንያ ስድስት ዓመት ሰው ነበረ። አብርሃም ስንት ዓመቱ ነበር እስማኤልን ሲወልድ? 86 ዓመቱ አይደለም። ጎበስ ያዥ ኢስሐቅን ሲወልድ ደግሞ ስንት ዓመቱ ነበር? መቶ ዓመቱ ነበር። ስለዚህ በ14 ዓመት

አብርሃም ይሳቅ የተወለደበት ጊዜ ነው የመቶ አመት ነበረ። ይሳቅ የተወለደበት ልክ እንዳልከኝም ምዕራፍ 21 እንዴት አገኘዋለህ። ስንት አመቱ ነበር አብርሃም ልጁን ይስሃቅም በወለደበት ጊዜ? የመቶ አመት እድሜ ነበረው። ማን ነው ይሄ አብርሃም? ስለዚህ ስንት አመቱ ነበር እስማኤል የዛኔ? ስለዚህ በአስራ አራት ዓመት ይበደባለርና ይሄ ነገር የለም ነው። በምን እያሰላህ ነው እያልሽ ነበርና ስለዚህ በአስራ አራት ዓመት ይበልጠዋል። አሁን አገኘሽ ማስረጃ ይሄ ነው። መቤት አሁን ስለዚህ እስማኤል ኢስሐቅን በአስራ አራት ዓመት ሁሉ ይበልጠዋል። በዛን ጊዜ ዘመን ሁሉ ኢስሐቅ የሚባል ምንም አይታወቅም ነበር። ለአብርሃም ልጅ ምንም አይታወቅም አንድ ልጅን እንግዲህ በአንድ ልጅ ነው ፈተና። ራሱ ስታስቡትም ሁለት ሶስት ልጅ ካለው በኋላ ሳይሆን ከባድ ፈተና የሚሆነው ገና የወለደው በስተርጅና ሚስቱ መሀሙ ላ ያገኛል። እረድ በቃ ተባለ። እረድ ተብሎ በመስራት ያገኛል። አን- ያንን እስማኤልን እረድ ተባለ። ፈተና ሆነበት። እዚህ ጋር ኮ እንትን አለ። ሊያርደው ሲሄድ ከሳራ ከሸሽገው እንዲሆነ ለምን? ሳራና ልጇ ስለሆነ እስማኤልን የወለደው ከሳራ አይደለም፣ ግን ከሳራ ተደብቀው እንዲሄዱ ሁሉ ኮ መጽሐፍ ቅዱስ ያወራል። ስለዚህ ስለ እስማኤል ሳራ ምን አገባት? እስማኤል ከሆነ እያወራን ያነስለሳሆን እያወራን ያለ ነው። ኢብራሂም አንድ ልጅህን ጥረድ ሲለው ጊዜ አንድ ልጅ ብቸኛ ልጁ እስማኤል መሆኑን አሁን ተረዳሽ አይደለም? አይ እኔ አልተረዳሁም። እዚህ ከመጽሐፍ ቅዱስ ያለውን ላነብልክ እስኪ አዳምጠኝ ፕሊስ። እሺ ኦኬ፣ እዚህ ላይም አዳምጠኝ። እንግዲህ ከነዚህም ነገሮች በኋላ እንግዲህ እግዚአብሔር እግዚአብሔር አብርሃም ፈተነው እንዲህም አለው ይላል እንዲህም አለው አብርሃም ሆይ አብርሃም ሆይ፣ እነሆ አለ አለው የምትወደውን አንድ አንድ ልጅህን አንድ ልጅህን ይሳቅን ይዘው ስማ፣ እስማኤልን አይልም፣ አንድ ልጅህን ይሳቅን ይዘው ወደ ወደ ሞሪያም ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱም ሎሌዎችም ልጁም ይስሐቅ ከእነርሱ ጋር ወስደ ወሰደ እንጨትም፣ እንግዲህ ይስሐቅን ወሰደ። መጽሐፍ ቅዱስ አይወርሽም። እሺ፣ አብርሃም በማለዳ ተነስቶ አህያውንና አህያውን ጫነ። ሁለቱንም ለሊዎችን ልጁን ይስሐቅን ከእርሱ ጋር ወሰደ እንጨትንም፣ እንጨትም ለመሰዋስ ሰነጠቀ። ተነስቶም እግዚአብሔር ወደ አለ ቦታ ሄደ። በሦስተኛው ቀን አብርሃም አይኑን አነሳና ቦታውን ከሩቅ አየ። አብርሃምን ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቶሎ እኔ ቶሎ ቶሎ ቆዩ፣ እኔና ልጄ ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱን! ቢላውንም በእጁ ያዘ ሁለቱም አብርሃምም ሄዱ ይስሐቅም አባቱን አብርሃምንም ተናገረው አባቴ ሆይ አለ እርሱም እነሆኝ ልጅ አለው እሳቱን እንጨቱን ይሄው አለው የመስዋቱ በግ ወደት ነው የመስዋቱ በግ ወደት ነው ይላል

አብርሃምም ልጅ ሆይ የመስዋዕቱ በግ እግዚአብሔር ያዘጋጀዋል አለው። ሁለቱም አብርሃም ሄዱ። እግዚአብሔርም ወደ አለው ቦታ ደረሱ። አብርሃምም በዚያ መስዋዕት ሰራ፣ እንጨትንም ተረበረበ። ልጁም ይስሐቅን አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላውን አነሳ። የእግዚአብሔር የእግዚአብሔር መልአክ ከሰማይ ጠራው፣ አብርሃም አብርሃም አለው እርሱም እነሆኝ አለ እርሱን በብላቴናው ላይ እጅህን አትዘርጋ አንዳችም አታድርግበት አንድ ልጅህን ለእኔ አልክልካለውና እልክልሃለና እግዚአብሔር የምትፈራ እንደሆነ አሁን አውቅያለሁ አለ ይህ ልጅ ማን ነው መጽሐፉም ይሳቅያሉ ይና ስለዚህ እስማኤል በሚለው እንትን አልልልህም ከየት መሰለህ? ሀያ ሁለት ከቁጥር ከቁጥር አንድ ትጀምራለህ። ድርገ ነው። ከዚህም በነገራችን ላይ እንግዲህ ከዚህም በኋላ የላለ ላይ እየሆነ ነገር አለ ማለት ነው። ግን ከዚህ ሁላ ነገር ችግር የለውም አሁን ስለ አብርሃም ብቻ ነው። እሺ፣ እሺ። ከዚህም ነገር እግዚአብሔርም አብርሃን ፈተነው፣ እንዲህም አለው አብርሃም ሆይ አብርሃም ሆይ፣ እነሆ አለው የምትወደውን አንድ ልጅህን ይስሃቅን ይዘህ ወደ ሞሪያ ም- አንድ ልጅህን ያለው ነው። አብርሃምን ለአብርሃም አንድ ልጁ ና ያ ልጁ ማን ነበር? መጀመሪያ ልጁ የምትወድ የሚወደው ይስሃቅ ነው። የሚወደው አንድ የሚወደው አሁን ለምሳሌ ልጆች አሉኝ፣ ልጆች አሉኝ። የምወደውን ፈጣሪ ያውቃል ኢስማኤል ላይ እንዲህ ይሳቅ፣ አይ፣ ለይሳቅ ብዙ ፍቅር አለው። አዎ፣ ለይሳቅ ብዙ ፍቅር አለው። ጥያቄ በጥያቄ ላይ አትፍጠርብኛ። ታዲያ ምን ሆነክ ነው ዋ

እዚህ ጋር ይወደዋልም ይጠለዋልም የሚለው ነገር የለም እኮ እዚህ ጋር ይጠለዋል ይወደዋል የሚል አላነበብኩልህም አነበብኩልህም የሚወደው ይስሃቅን ነው አዎ ይስሃቅን ይወደዋል ይሄ ማለት እስማኤል ይጠለዋል እያልኩ አይደለም ይጠለዋል እያልኩ አይደለም ለምን አይወደም እንግዲ ልጁ ነው ከአብራ ከእስማኤል የሚለይ ከይስሃቅ የሚለየው ነገር የለም ማለት ነው አይ ላይ ያሉ ካልሽን የሚለያዩበትን በውዴታ ብርሃን ሶ የሚወድበትን አሳየ የሚወድበትን ምክንያትማ፣ ከሳራ ከሰማኒያ ሚስቱ የወለደው ሲጠብቀው የነበረ መካን ስለሆነችበት እንደገና በኋላ ፈጣሪ ባርኮ የሰጠው ልጅ ነው። እስማኤል ግን የወለደው ያለዘር ላለመቅረት ነው የወለደው። ያለ ዘር ያለመቅረት ነው የወለደው እንዲሁ። ማለት የሰማኒያ ሚስቱ ነች ሳራ የሚለው የቱ ጋር ያለው እንዴ? ሚስት ሚስት ተባለቻ? እዛ እኮ አጋር ማለት የቤት ሰራተኛ ነው የወለደ። አጋር ሚስቱ ተባለች? ምን ማስረጃ ሰጥሽስ? ሚስቱ አይደለችም። አጋዴ ቤት ሰራተኛው ነበረች። ሚስት ከመጽሐፍ ቅዱስ ስጠኝ። በኋላ ሳይሆን ገና መጀመሪያው ሚስቱ እንደሆነች። በኋላ የበኋላው እንዳትለኝ። በኋላ ማለት ለምሳሌ ነው፣ አንድ ሴት ሳታገባ ግንኙነት አድርጋ ወደደችው ማለት በሚስትነት ሳይሆን የወደደችው እሺ፣ በኋላ ሳይሆን በፊት የሆነች እንደሆነች ነው። ማስረጃ ሰ ገነስ ጋ ለእኔ ነው ስጠኝና፣ ቁጥሩን ያነበዋለሁ ችግር የለም። ኦሪት ዘፍጥረት ምዕራፍ 16 ቁጥር 3 ኦኬ ቁጥር 3 አብርሃም የሳራን ቃል ሰማ፣ አይደል? የሳራን ቃል ሰማ አብ አብርሃምም በከነዓን ምድር አስር ዓመት ከተቀመጠ በኋላ የአብርሃም ሚስት ሳራ ግብጻዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ተሆነው ዘንድ ሰጠችው። ምን ተሆነው ዘንድ? ሚስት ተሆነው ዘንድ ሰጠችው። አላህ ስለዚህ ሚስቱ ሆናለች ማለት ነው። መቼ? ገና እስማኤልን ሳትወልድ በፊት አላህ። ላ ላ ላ ስ ነች እሺ መልካም፣ እዚህ ጋ አግኝቶኛል። አይ እዚህ ጋ ግልጽ እየተሆን መልካም፣ እዚህ ጋ አግኝቶኛል። መልካም እታሽ ደግሞ አትሳቁ በእናታችሁ፣ እዚህ ጋ አግኝተኛል። እሺ ይዘዋለሁ ይህን። መልካም በቃ እውነትም ስታውጋጅ ጊዜ ስ እሺ አሁን ደግሞ አንቺ ንጠይቅስ ደግሞ እሺ፣ ሴት ልጅ እርኩስ ነች ይለናል መጽሐፍ ቅዱስ። ለምንድን ነው አራይልም